በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስመ ነገረ መስቀሉሰ መስቀሉሳ እበድ ውእቱ ለለ ያምኑ ቦቱ ወለነሰ ለለን አምን ኃይለ እግዚአብሔር ውእቱ። የመስቀሉ ነገር ለማያምኑት ሞኝነት፣ ለኛ ለምናምነው ግን ኃይልና ጉልበታችን ነው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18። የተወደዳችሁ በአገር ውስጥም በአገር ውጭም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ አባቶች፣ እናቶች፣ ወንድሞችና እህቶች የምሕረትና የይቅርታ ባለቤት አምላካችን እግዚአብሔር በቅድሚያ እንኳን ከዘመነ ማቴዎስ 2017 ወደ ዘመነ ማርቆስ 2018 በሰላም አሸጋገራችሁ እንዲሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀሉ በዓል በሰላም አደረሰን አደረሳችሁ። በዓሉ የሰላም፣ የፍቅር፣ የበረከት በዓል ይሁንላችሁ እላለሁ። በቅድሚያ በ2018 መስከረም አንድ ቀን ያከበርነውን የታላቁን የመልአኩን የቅዱስ ራጉኤልን በዓል እንዲሁም የመጥመቀ መለኮት የቅዱስ ዮሐንስን እንዲሁም የአዲስ ዘመን መለወጫን በዓል በዚሁ በታላቁ ደብራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በመርካቶ ደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን ደስ በሚል መንፈሳዊ ይዘቱን በጠበቀ መልኩ የእግዚአብሔር ቃል በሚሰበክበት፣ ምእመናን በጸሎት በትጋት እግዚአብሔርን ባመለኩበት ደስ በሚል ሁኔታ በዓሉ ተከብሯል። ይህን በዓል ለማክበር እንግዲህ ከሩቁም ከቅርብም የመጡ ምእመናን በሰላም አክብረው በሰላም ተመልሰዋል። ለዚህ በዓልም ዝግጅት ደግሞ ከአባቶቻችን ካህናት ጀምሮ የደብራችን ምእመናን፣ የደብራችን ሰንበት ትምህርት ቤት፣ የአካባቢ ወጣቶች፣ በጠቅላላ የጸጥታ አካላት፣ ሁሉም እንደሚገባቸው የሚችሉትን ያህል እግዚአብሔርን ለማስደሰት ለማገልገል ደፋ ቀና በማለት በዓሉን ደስ በሚል ሁኔታ እንዲከበር አድርገዋል። ሁሉንም በእግዚአብሔር ስም ከልብ እናመሰግናለን። በበዓሉ የደከማችሁትን ሁሉ እግዚአብሔር አምላክ በረከተ ስጋ በረከተ ነፍስ ያድላችሁ። ለቀጣይ አመትን በሰላም ደርሳችሁ ደግሞ ከዚህ የበለጠ እንድታገለግሉ እግዚአብሔር እድሜውን ጤንነቱን በሸነቱ ያድልልን እላለሁ። ዛሬ ያው የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ መስቀል በዓል ነው እያከበርን ያለ ነው። የ2018 ዘመነ ማርቆስ ወንጌላዊ በዓለ መስቀሉን ነው እያከበርን ያለ ነው። ያው መስቀል እንደሚታወቀው የአማኞች ምርጉዝ፣ መሰላል፣ ድልድይ፣ ኃይል፣ ጉልበት ነው መስቀል ማለት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት የነበረው ዘመን እንደሚታወቀው ዓመተ ፈዳ፣ ዓመተ ኩነኔ፣ ዓመተ መርገም ይባል ነበር። ዓመተ ፈዳ በዓመተ ምሕረት፣ ዓመተ ኩነኔ በዓመተ ሰላም አመተ መርገም በአመተ በረከት የተለወጠው የእናንተ ጌታ መድኀኔ ዓለም ክርስቶስ እኛን የሰው ልጆችን ለማዳን ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሁኖ ስጋ ለብሶ ፍጹም አምላክ ፍጹም ሰው ሁኖ በዚህ ምድር 33 ዓመት ዙሮ ካስተማረ በኋላ የመጨረሻ የማዳን ስራውን የፈጸመው በዚሁ በታላቁ በመስቀል ላይ ተሰቅሎ ነው። ጥላታችን ዲያብሎስን በመስቀሉ ገሎ እኛን ደግሞ በመስቀሉ ተርካዛነት ወይም በመስቀሉ መርከብነት ከሲኦል ወደ ገነት፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከባርነት ወደ ልጅነት፣ ከመገዛት ወደ ነጻነት ያሸጋገረን እና የናንተ ጌታ መድኃኔ ዓለም ክርስቶስ በመስቀል ላይ ተሰቅሎ ነው። መስቀልን ስናስብ ያው መስቀል የክርስቲያኖች ኃይላቸው ነው። ምርኩዛቸው ነው። ይልቁንም ደግሞ ባንዲራቸው የቤተ ክርስቲያን ባንዲራዋ መስቀል ነው። እንደሚታወቀው በአንዲት ሀገር ላይ የአንድ ሀገር ሉዓላዊነት የሚታወቀው በባንዲራዋ መገለጫዋ ነው። የአንድ ሀገር መገለጫ ያው ባንዲራዋ መታወቂያዋ ነው። ልክ የኦርቶዶክሳውያን ደግሞ የክርስቶስ ልጆች የሆኑ ሁሉ ክርስቶስ አባቴ፣ መንግስተ ሰማያት ርስቴ፣ ድንግል ማርያም እናቴ የሚሉ አማኞች ኦርቶዶክሳውያን ደግሞ የሉዓላዊነት መገለጫቸው የሰማያዊ ክብር መውረሻ አርማቸው የሰይጣን ድል ማድረጊያ መሳሪያቸው መስቀል ነው። እንዲሁም ስለሆነ ቅድስት ቤተ ክርስቲያን መስቀሉን በጉልላቷ ላይ አድርጋ ሁልጊዜም ባንዲራዋን ባናቷ ላይ ተሸክማ ትኖራለች። መስቀል ሰውና እግዚአብሔር የተገናኙበት ድልድይ ነው። መስቀል የጥል ግድግዳ የተሰበረበት ኃይል መሳሪያ ነው። መስቀል ጥላ ዲያብሎስ የተመታበትም ሰይፍ ነው። ስለዚህ ክርስቲያኖች መስቀልን ሲያከብሩ በመስቀሉ ላይ የተደረገላቸውን ድኅነት እያሰቡ ነው የሚያከብሩት እና ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲያስተምር የመስቀሉ ነገር ለእኛ ለምናምነው የእግዚአብሔር ኃይል ነው፣ ለማያምኑት ደግሞ ጥፋት ነው ወይም ደግሞ ሞት ነው ይላል። ምክንያቱም መስቀልን በማዳኑ ኃይል በመግለጹ የክርስቶስ ደም በእሱ ላይ የፈሰሰበትና ኃይል የተደረገበት መሆኑን የማያምኑ ሰዎች ያው የጥፋት መንገድ መሪያቸው ዲያብሎስን ተከትለው በመስቀሉ ይጠፋሉ ማለት ነው። መስቀል ማጥፊያም ይሆናል። ምክንያቱም ጠላት ዲያብሎስ ጠፍቶበታል። መስቀል ደግሞ ማዳኛ ነው። የሚያድነው ለሚያምኑበት ነው። የማያድነው ደግሞ ለማያምኑበት፣ ያው እንደ መሪያቸው እንደ ዲያብሎስ ይጠፉበታል ማለት ነው። እንግዲህ መስቀልን ስናነሳ ታላቁ የቤተክርስቲያን አባትም አባ ጊዮርጊስ ዘጋሥጫም ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደል ወሙ እስመ ታ አሬው በክብሮሙ ማለት ለው እነዚህ ለሁለቱ ፍጡራን የፈጣሪ ምስጋና ይገባቸዋል ማለት ፍጡራን ፈጣሪ ናቸው ማለት አይደለም። ፈጣሪን በምናከብርበት ክብር ደረጃቸውን ጠብቀን እናከብራቸዋለን። ምክንያቱም ክብራቸው እኩል ነው ይላል። ሶስቱ አራት ስም ያላቸው ማለት ነው ማ ያ ም መስቀል ኪሩቤል የሚባሉ እነዚህ ሶስቱ እኩል ደረጃ ይሰጣቸዋል የቤተክርስቲያን ሊቃውንት እኩል ደረጃ ይሰጧቸዋል። ኪሩቤል ምንም እንኳን እሱን መንካት ባይችሉም፣ መድመሩን ተሸክመው ባለመድከም ባለማረፍ፣ ሁል ጊዜም ቅዱስ ቅዱስ ቅዱስ እያሉ ያመሰግኑታል። ሰማያውያን ኪሩቤል ምድራውያን ኪሩቤል ደግሞ አማናዊት ኪሩብ ዘላለማዊት ድንግል እናት ድንግል መሆን የቻለች እናትም ድንግል መሆን የቻለች የዓለም ታሪክ የተለወጠባት ከሷም በፊት ያልነበረ በሷም ጊዜ ያልሆነ ከሷም በኋላ ያልተደረገ ድንግል መሆን የቻለች እናትም መሆን የቻለች ደግሞ ደካማ የ15 ዓመት ሕፃን ስትሆን ዘላለማዊ አምላክን በማህጸኗ መሸከም የቻለች የአምላክ ሰው መሆን ሚስጥር የተገለጸባት የሰው ልጆች የመዳን ብስራት የተበሰረባት ጨለማው የበራባት ጥላት ድል የተነሳባት ዓመተ ፍዳ በዓመተ ምሕረት የተቀየረባት ዘላለማዊት እናት ድንግል ማርያም ኪሩብ ትባላለች። ይህም መስቀል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን የዓለምን ጨለማ ለመግፈፍ የሰው ልጆችን ስብራት ለመጠገን ባርነትን ለማራቅ የመጨረሻ ድህነቱን የፈጸመው በዚህ በመስቀል ላይ ነው። ኪሩቤል የማይችሉት አምላክ በመስቀል ላይ ተሰቅሏል። ኪሩቤል አካሉ ሊነኩት አይችሉም፣ መስቀሉ ግን የክርስቶስ አካል አርፎበታል። ኪሩቤል መልኩን ማየት አይችሉም፣ በመስቀሉ ግን የክርስቶስ ደም ፈሶበታል። እንዲህ ስለሆነ መስቀልን ከድንግል ማርያም ከኪሩቤል እኩል እናከብረዋለን። ምክንያቱም ክርስቶስ በደሙ ያከበረው ጠላት ዲያብሎስ የተገደለበት የጥል ግድግዳ የተሻረበት ስለሆነ ስለዚህ ይሄን የመስቀል በዓል ስናከብር የተደረገልን ድነት በማሰብ ነው። በአገራችን በኢትዮጵያ የመስቀል በዓል እንደሚታወቀው እንደ ሌሎች አበይት በዓላት በደመቀና በልዩ ሁኔታ ይከበራል። ያው የመስቀሉ በዓል የመከበር ምክንያት የሆነችው ያው ታላቋ ንግሥት ኢሌኔ የቆስጠንቲኖስ እናት ናት። አማኝ የነበረች እግዚአብሔርን የምትፈራ እግዚአብሔርን የምታከብር፣ እግዚአብሔር ደግሞ ብጻቷን ስለቷን ተቀብሎላት ደግ ልጅ ቆስጠንቲኖስን ሰጥቷት ያ የጨለማው የመከራ ዘመን የስደት ዘመን ዘመነ ሰማይታት አልፎ ልጇ ቆስጠንጢኖስ ሲነግስ የጌታዋን የፈጣሪ የጌታችን የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስ መስቀል ወደ ኢየሩሳሌም ሄዳ ለማውጣት ብዙ ጥራለች፣ ብዙ ደክማለች። የእግዚአብሔር ፈቃድ ስለነበረ የእግዚአብሔር መልአክ ወደ እሷ ተልኮ እንዴት ማግኘት እንደምትችል ሚስጥሩ በእግዚአብሔር መልአክ ተነግሯት ኪራኮስ የተባለ ሽማግሌ በሷ አማካኝነት ደመራ ደምራ በደመራው ላይ ጣና አድርጋ እግዚአብሔር መስቀሉ ያለበትን ቦታ እንዲገልጽላት እንድትጸልይ እንድትለምን አድርጓታል። እሷም ይህን የተነገራትን አድርጋ ደመራውን እንጨቱን ሰብስባ ደመራ ደምራ በዛ ላይ ደግሞ እጣኑን ጨምራ ጌታዬ መስቀል ያለበትን ቦታ አመልክተኝ፣ ንገረኝ ብላ ጠይቃለች። ደመራው ሲለኮስ ወደ ሰማይ ወጥቶ መስቀሉ ወዳለበት ቦታ ያው ሰግዷል ማለት ነው። መስከረም 16 ቀን ደመራው የደመረችበት ዕለት ነው ማለት ነው። ይህን ምልክት ስታገኝ መስከረም 17 ቀን ማስቆፈር ጀምራለች። ያው አይሁድ በምቀኝነት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ እና ካረገ በኋላ መስቀሉ ያው ሙት እያነሳ ድውይ እየፈወሰ ጉባጣ እያቀና እውር እያበራ ታምራት ያደርግ ስለነበረ ይህን ያዩ ምዕመናን ደግሞ በእምነት እየተጨመሩ ስለነበር ያው እውነትን መቅበር የሚቻል መስሏቸው እውነትን ለመቅበር ጉድጓድ ቆፍረው በዚህ ጉድጓድ ማንኛውም አይሁዳዊ የቤቱን ጥራጊ እያመጣ እንዲደፋ ብለው አዋጅ ነግረው ነበር። እንግዲህ ከዛ ጀምሮ የእስራኤል ከተማ ቆሻሻ በዛ ቦታ ይደፋ ስለነበር እንደ ተራራ ከፍታ ነበረው ያንን ነው እንግዲህ አስጠርጋ አስቆፍራ ከመስከረም 17 እስከ መጋቢት አስር ድረስ ማለት ነው መስከረም ጥቅምት ኅዳር ታኅሣሥ ጥር የካቲት መጋቢት ለስድስት ወር ነው እንግዲህ ቁፋሮ የፈጀባት ያው በዘመኑ እንግዲህ ትልልቅ ማሽኖች የሉም ማሽነሪ የለም በሰው ኃይል ነው የሚቆፈረው ያም ሆኖ ደግሞ ትልቅ ተራራ ሆኖ ስለነበረ ለስድስት ወር አስቆፍራ መጋቢት አስር ቀን የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል በቀደመ ኃይሉ በቀደመ ገብረ ተአምራቱ ተገልጾላታል፣ ተገኝቷል ማለት ነው። አው ሲገኝም ሙታ አስነስቷል፣ ድው ይፈውሷል፣ በሽተኞችን ፈውሷል፣ በጠቅላላው ታምራት አድርጓል። አንዱ የመስቀል በዓል የሚከበረው በዚህ ምክንያት ነው። ከዚህ ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ልክ እንደ መጀመሪያው ለንግሥት ባደረገችው አምሳል ደመራ በመደመር በአዋጅ የክርስቶስ መስቀል ነፃ የወጣንበት የነፃነት አርማችን ነው በማለት በአዋጅ በአደባባይ አንድ ተራ ሰባኪ የተለየ ሰባኪ ሳይኖር ሁሉም ክርስቶስ አባቴ የሚል ክርስቶሳዊ የሆነ ሁሉ በመስቀል ላይ የተደረገለትን ድህነት በአደባባይ ወጥቶ የሚመሰክርበት በዓል ነው፣ ማለት የምስክርነት በዓል ይባላል ይሄ በዓል። ሁለተኛው ያው ይሄ መስቀል እንደገና ከጊዜ በኋላ ደግሞ በአጼ ዳዊት ዘመነ መንግስት ከግብጽ ወደ ኢትዮጵያ መጥቶ በስናር የተወሰነ ጊዜ ከቆየ በኋላ በልጃቸው በአጼ ዘርዓ ያዕቆብ አማካኝነት ወደ ኢትዮጵያም የገባበት ወይም ደግሞ መስቀሉ በኢትዮጵያ በምትገኘው በደቡብ ወሎ ሀገረ ስብከት በግሸን ደብረ ከርቤ ቅድስት ማርያም ገብቶ ያረፈበትም በዓል ነው። ይሄ በዓል መስከረም 17 ቀን ማለት ነው። ስለዚህ ይህን መስቀል በዚህ መልክ ነው የምናከብረው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አማኞች፣ እናቶች፣ አባቶች፣ ወንድሞች እህቶች መስቀሉን ስታስቡ፣ በመስቀሉ የተደረገ ስናስብ፣ በመስቀሉ የተደረገልን ድህነት፣ ፈውስ፣ በረከት፣ ነጻነት፣ ይቅርታ፣ ሳይል ምረት በማሰብ እኛም ደግሞ በምንችለው ክርስቶስ አባቴ የሚል ክርስቶሳዊ የሆነ መን የበደለውን ይቅር በማለት የታመሙትን በመጠየቅ ያዘኑትን በማጽናናት የታሰሩትን በማስፈታት እግዚአብሔር በሰጠን እውቀት፣ ገንዘብ፣ ችሎታ ሁሉ ለሰዎች መልካም ነገር በማድረግ የመስቀሉን ውረታ፣ የመስቀሉን ችሮታ፣ የመስቀሉን ቸርነት እግዚአብሔር በመስቀሉ ላይ ያደረገልንን ይቅርባይነት ልንፈጽም ይገባል ማለት ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2018 ዘመነ ማርቆስ በዓለ መስቀል በሰላም አደረሳችሁ አደረሰን። በዓሉ የሰላም የበረከት የፍቅር በዓል ያድርግልን። መልካም የመስቀል በዓል ይሁንልን። አሜን። ይቆየን።